የሱመያን ቤት በስሜ አዙር። እኔ እና አንተ በስም ስርዓት እየኖርን ለፍተን ጥረን ለሱመያ አንድ ቤት አይደለም ሁለት ቤት እንገጣላታለን። ይኸው ቃል ገባላት። የምር ጸባይ እናስተካክላለሁ የምትፈልጋትን እየሆንላለሁ፣ ባለሙያ፣ ሁሉን ነገር አስተካክላለሁ። ይህን ሰው የምቀጠቀጠው የምደበድበውን አቆማለሁ። አብሽር፣ አንተ ብቻ የሱመያን ቤት በስሜ አዙርልኝ። ሌላ እስከዛ ልሸታለሽ። አይሆንም፣ ሰይድ በቃ። እኔ የሆነ ነገር እንኳን ደስ ይበለኝ እስኪ፣ የሆነ ነገር አድርግልኝ እስኪ፣ ሰይድ ሰይድ ቃል እገባላለሁ። እኔ እኮ እንደዚህም የሚያንቀሸቀሸኝ እንደ እብድ የሚያደርገኝ የቤት ኪራይ ውስጥ እየኖርኩ ስለሆነ ገባለ። ያን የተጣላን ጊዜ ራሱ ረችኝ እንጂ ከፈለግሽ ውጪ ያልከኝ እኮ ማለት ነው። በስሜ ምንም ነገር ስለሌለ ነው። ምንም ነገር ስለሌለ የትም አትሄድ ምንም አታመጣም በሚለው ነው። ገባ፣ ካደለ እኔ ደግሞ በስሜ የሆነ ነገር ፈልጋለሁ ሰኢድ። ደስ ይበለኝ፣ ደስ እያለኝ ኑሮዬ ልኑር። ቢያንስ ይህ ነገር አለኝ እኮ ሰኢድ። እኮ ይህን ነገር እኮ በስሜ ገዝቶልኛል ብዬ እንኳን በኩራት እንዳወራ የሆነ ነገር በስሜ ልታረግልኝ ይገባል። ገባ እና ሰኢድ ሰይድ እና አዩ በአዲስ ቪዲዮ ደግሞ ዛሬ ብቅ ብለዋል ማለት ነው። የዛሬው ደግሞ ጉድ ያለው ነው መልእክታቸው። አዩ እንግዲህ የሱመያን ቤት በስሜ አዙርልኝ እያለች መታለች ማለት ነው። አሰላሙ አሌይኩም ወረህማቱላሂ ወበረካቱ። ውድና እየተከበራችሁ የተወደዳችሁ ውድ ቤተሰቦች እንዲህ ምን አላችሁልኝ? ምናላችሁልኝ? ከኔ ጋ ሁሉ ሰላም ነው አልሐምዱሊላ። በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ለዚ ቻናል እንግዲህ አዲስ ከሆናችሁ ላይክ እንዲሁም ሰብስክራይብ ያደረጋችሁ ቤተሰብ ሁኑ ማለት ነው። ዛሬ እንግዲህ እነሰኢድ መተውልናል ማለት ነው። አዩ እንግዲህ አያልቅብሽ፣ ምን እዚያም አያልቅብሽ እንበላት እንጂ እንግዲህ። የሱመያን ቤት በስሜ ታላ ዞር ክልኝ እያለች ሰኢድን ስታስቸግረው ነበር ማለት ነው። በጣም የሚገርም ነገር ነው። እንግዲህ እሱም ያው ምንም እንደዚህ ነው፣ እንደዚህ ነው ሊላት አልቻለም። በስተመጨረሻ እሺ ያላት ነበር ማለት ነው። በጣም ይገርማል። ምንም ከሱመያ ጋር ቢጣላ እንኳ ልጆቹ አሉ። እሷን ባለቤቱ እንዲያለች ናት አሁን ማለት ነው። እና ሲጀምር አያስከጅላትም ነበር ማለት ነው። የልጆችና የባለቤቴ ነው አስቀድመን አንቺ ከመምጣትሽ በፊት ይሄ ያፈራ ነው ገንዘብ ነው ማለት ይገባው ነበር ማለት ነው። አዩ ተብዬዋ እንኳ መቼም እንጃ ጭንቅላቷ በደንብ ያስባል ብዬ አላስብም ማለት ነው። እንዴት ይሄን ልትል ትችላለህ? እስከ ዛሬ ያፈሩትን ገንዘብ አሁን እንደገና የኔ ይሆናል ብሎ ማሰብ በጣም ትንሽ ይከብዳል፣ ያለሆነ ለመናገር ማለት ነው እና አንተ ምንም ነገር ከመሆንህ በፊት በስሜ የሆነ ነገር እፈልጋለሁ እያለች እየጨቀጨቀችው ነበር ማለት ነው። እግዚአብሔር ግን እኔ እንጃ ምን እንዲያፈዘዘው ብቻ አላቅም። እንደዚህ ስለ ገንዘብ አሁን አሁን ለታ ተገብታ ስለ ገንዘብ ስታወራ ምን አስባ ነው ብሎ የሆነ ነገር አለማሰቡ በጣም ይገርማል ማለት ነው። እቺ ሲጀመር ትዳር ብላ አይመስለኝም የገባቸው አዩ ተብዬዋ ማለት ነው። ለትዳር የምትፈልግ ሴት ባለቤቷ ደህና እንዲሆንና የወደፊት አላማዋን ነው የምታስበው እንጂ እንደዚህ ስለ ገንዘብ አንድ ልጅ ሳይኖራት ምንም ነገር ትንሳትል ስለ ገንዘብ ማውራቱ ጥሩ ነው ብዬ አላስብም ማለት ነው። እና ሱመያ ጋራ መወዳደር የአስር አመት ባለቤቱን ስንት ሆነው በክፉም በበጎም ያፈሩትን ገንዘብ ከእሷ ጋር እኩል ሆን፣ ከእኩልነቱን በልጦ ደግሞ ሁን፣ የእሷን ቤት በስሜ ካላዞር ወርክልኝ ውጭ ይገኛለሁ ማለት። ይሄ እንግዲህ ምን ማለት ነው? እረ እንዲሁ ምን አይነት ልጅ ናት? ወላሂ በጣም ትገርማለች። እና እሱም ደግሞ ምንም እንትን አላላትም ማለት ነው፣ አልተቃወማትም። በስተመጨረሻ አይታችሁ ከሆነ ቪዲዮ ለሱመያ መልእክት እስቲያስተላልፍ ነበር ሰኢድ ማለት ነው። አሁን ይሄንን ቪዲዮ አይተሽ እንድትመልሽልኝ እፈልጋለሁኝ። ቤቱን የምትፈልጊው ከሆነ መልስ ስጪኝ ወይ በውስጥ ጻፊልኝ፣ አለበቀረ ቪዲዮ ስሪልኝ በስምሽ ላይ እንዲያዞርልሽ አይታራሽና፣ ታልመለሽልኝ ግን ወዲያው አዞረዋለሁኝ እያላት ነበር ማለት ነው። ይሄ ደግሞ ሊሆን አይገባም። ያኔ እንዴት ነው ያስተሳሰብ ልጆቹ አሉ። ምንም ሱመዬ ጋር ይጣላ የተጣሉትም ደግሞ ባዩ ምክንያት ስለሆነ እንደዚህ ሩጦ ለአዲሷ ባለቤቱ የልጆቹን ቤት በዛኛይቱ ስም አዞሩ ጥሩ ነው ብዬ አላስብም። ለሱም ማለት ነው ያኔ ምን አይነት ልቡ ምን እንዴት እንደታሰሰ ብቻ አላቅም እንጂ ምንም ሚስቱ ጋር ቢጠላ ልጆች አሉት አይደል እንዴ? እና መልስ ታልመለስሽልኝ እስከ ነገ ድረስ እጠብቅሻለሁ ሲል ነበር በስተመጨረሻ ላይ ማለት ነው። እና በጣም ይገርማል በእውነት እኔ በጣም ነው የገረመኝ። የሆነ ለመናገር የአዩ ሲገርመኝ ደግሞ የእሱ እንደዚህ ማለት እንዴት በ በገንዘብ እንዲህ ይላታል ማለት ነው። ምክንያቱም ልጆቹ አሉ። አሲጀምር ለልጆቹ ማስቀመጥ አለበት። ያንን ሰው ሁሉ እንደዚህ የሚለፋው ለልጅ ብሎ አይደል እንዴ? እንዴት እሷ በስም የሱመያን ቤት በስሜ አዙርልኝ ስትለው፣ ቀድሞ ፊት መስጠት አልነበረበትም። አሁን ተገብታሽ እንዴት ምንም ነገር አንቺና እኔ ሳንሰራ እንዴት ይሄን ሁሉ አመት ከሚስቴ ጋር ያካበትኩትን እንዴት ስለ ገንዘብ ታዋሪኛለች ሲጀምር ብሎ አፋፋን ማለት ነበር ማለት ነው። እሱ ግን ምንም ነገር አላላትም? ከቶም ብትሞት እሷ ስለሌለ የኔ ወርሳለሁ ስትለው ነበር ማለት ነው። ይሄን ሁላ ስታነሳበት ግን እሱ በጭራሽ ምንም አልገረመውም። ልጅቱ ግን ምን ነክቷታል እኔ እንጃ፣ በጣም ትገርማለ። ምን አይነት ምን አይነት አስተዳደግ እንደሆነ ብቻ እኔ ሊገባኝ አልቻልም ማለት ነው። ስለ ገንዘብ በቃ ሁለታም እንደዚህ የቤት ኪራይ ማን ይከፍልልኛል፣ እሱ ቢያዝ ወይንም የሆነ ነገር ቢሆን ይህን ያህል ብር ነው የምከፍለው እያለች ስለ ገንዘብ ነበር የምታወራው ማለት ነው። እና ሲጀመር ትዳሩን የፈለገችው ለገንዘብ ይመስለኛል አዩ ማለት ነው እንጂ ወይንም ፍቅር ይዟት ከሰኢድ። ወይንም እስከ መጨረሻው በዓል ይሆነኛል ብላ አይመስለኝም። ይሄን ሁላ ነገር ስታስብ ይጀመር ሴት ልጅ የወንድን ልጅ ገንዘብ ተፈልገች፣ ስለ ገንዘብ ካወራኝ እቲ ሴት ጥሩ አስተሳሰብ አላት ብዬ አላስብም። እና ሰኢድ እውነት ለመናገር ነቃ ብትልና ለልጆችህ እንትን ብትል ደስ ይለኛል ማለት ነው። እንደኔ እንደኔ ያስተሳሰብ እንደዚህ ባታረግ ጥሩ ነው። እሷ ባለች ባትመራ፣ በቃ በራስህ ያሰብከውን ነገር ብታረግ ለልጆችም ጥሩ ይሆናል ብዬ አስባለሁኝ። እና ደግሞ ሱመያን እንደዚህ ዛሬ ታልመለሽልኝ ይህን ቪዲዮ ዛሬ ታልመለሽልኝ ወደ እሷ አዞረዋለሁ፣ ማለት ይሄም ስህተት ነው ብዬ ነው የማስበው ማለት ነው። እንዴት ያኔ አሁን እሷ ለራሷ ይሄን ጉድ እየሰማች ተሷም እንደዚህ እሷ ስንት ነገር እያለች ወዲያ አንተስ፣ መልሳ ለመምጣቱ በጣም ይከብዳል። አሁን ሰው ተመለሽ ወደ ባለቤትሽ፣ ልጆችሽን አሳድጊ፣ ቢከፋም ቢበጭም እሱ ይሻልሻል ምናምን እያላት ነበር ማለት ነው። ግን አንዳንዴ ነገሮች ትንሽ ያስፈራል። የአዩም ሁኔታ በጣም ነው የሚያስፈራው። ነው ለምን ነገር ልጅቱ ትክክል አትመስለኝም፣ ትክክል እያሰበች አትመስለኝም አዩ ተብየዋ ማለት ነው። እና አንተም ለራስህ በትክክል ብታስብ ይሻልሃል፣ ለልጆች እንኳ ስትል ማለት ነው። ልጅ ወለድ ሰው ደግሞ ሁሉንም እንትን ብሎ አደለም እና ምንም እቺ ልጅ ባለችህ ባትመራ፣ እንዴት እንዴት ሁለታ ሁለታ ተገብታ እንዴት ስለ ገንዘብ ታወራለች? አንተ አንዴ ነገር ብትሆን እኔ ዝም ብዬ ልቀር ነው ወይ? በቃ የአንተ ህይወት በጭራሽ እኮ አላሳስባትም። ዝም ብዬ ልቀር ነው ወይ? ሱመያ እኮ ቤት አላት፣ እኔ ቤት የለኝም። ሰውም የሚለኝ እንደዛ ነው አለች። እና ለገንዘብ ነው እቺ ልጅ የቀረበችው እንጂ ምንም ፍቅር ኑሮባት አይመስለኝም። ፍቅር ያለበት ሰው ለትታሩ ብቻ ነው የሚያስበው እንጂ ለገንዘብ ይሄን ሆነ ይሄን ሆነ ብሎ በጭራሽ ሊያስብ አይችልም ማለት ነው። እና ወንድሜ ቆም ብለህ ብታስብ፣ ማንኛውንም ነገር ቆም ብለህ ፊት ባሰጣት ጥሩ ነው ብዬ አስባለሁ። ያው ተወደድካት ምንም ማለት አይደለም። አብረህ መኖር ትችላለህ። ነገር ግን እንደዚህ ያለ ነገር ስታስጨንቀህ ፊት ባትሰጣት ጥሩ ነው። እንደፈለገ ይሁና ትኖር ችግር የለውም። ነገር ግን እንደዚህ በገንዘብ የተነሳ ሱመያ ጋር እኩል እሁን ማለት በጣም ይከብዳል። ያላሁለታ ተገብታ እንደዚህ የልጆች እናት ጋር ከተውም ልብለጥ አለች እንጃ። አሁንማ ቤቷንን የልውሰድ እንዲህ ግን ምን አስባ ነው አረ፣ በጣም ነው የሚከብደው። በእውነት ምን አይነት አስተዳደግ እንዲሆነ ብቻ አላቅም። ለማንኛውም ራስህን ጠብቅ እና ለልጆችም እያሰብክ ምንም ባለቤት ጋር ብትጠላ እና ውዴ። ቤተሰቦች የዛሬው ቪዲዮ ይሄንን ይመስላል። የተሰማኝን ለመናገር ነው። ከተመቻችሁ ላይክሽር እያደረጋችሁ አበረታቱኝ።